የአርቲስት ሰለሞን ተካልኝ የመጨረሻ ሰዓታት ወይም ከመሞቱ በፊት ለመጨረሻ ጊዜ ማህበራዊ ሚዲያ ላይ ቪዲዮ ለጥፏል። ምን የምል ነበር? ዓለም እንደሆነ በማናውቀው ሰዓት ቅስፈት ምን እንደሚፈጠር አናቅምና ነገን ትተን ዛሬ ንዚ ህይወታችን አርቲስት ሰለሞን ተካልኝ ከዚህ በፊት በ ፖለቲካ ዘፈኖቹ በሰማኒያዎቹ ቤት ያወጣቸው ዘፈኖች ከምንጊዜውም በላይ በህዝብ ዘንድ ተወዳጅነትንና አድናቆትን ካተረፉት ዘፈኖች መካከል ሊሆኑ ችሏል። ለመጀመሪያ ጊዜ ማለት ይቻላል ፖለቲካን ደፍሮ የዘፈነው የህዝብ ድምፅ ሆነው በማለትም በርካቶች ይገልጹታል። በተለይ አርቲስት ሰለሞን ተካለኝ ከሰራቻቸው ስራዎች መካከል ሁሉም ዜሮ ዜሮ የሚል ስለ ልዩነት ስለ ክፍፍል ለምን አንድነት አይኖርም በማለትም የኢህአደግ መንግስት ላይ ትችት በማቅረብ ነበር በሳቱ የዘፍነው። በማለትም በርካቶችም በሳቱ በደንብ ሲያደምጡ የነበሩት ተረድቶት ነበር። ከዛም ይህን ዘፈን ከለቀቀ በኋላ ነበር ከአገር መሰደዱ የተሰማው ሰለሞን ተካለኝ። ብዙ ኢትዮጵያኖች ይወዱታል። ምክንያቱም ዘፈኑን ግጥሙ የሚይዛቸው መልእክቶች እጅግ አስገራሚ ናቸው። ጨፈረሰ የተለያዩ ዘፈኖች በጣም በሚደንቅ ሁኔታ ነሽ ወይ፣ ደና ደና፣ ሁሉም ዜሮ ዜሮ እጅግ አስገራሚ እና በሕዝብ ዘንድ በጣም ተወዳጅነት ካገኙት ስራዎቹ መካከል ናቸው አርቲስት ሰለሞን በጣም የሚገርመው ብኖር የአገር ፍቅር እንደነበረው በሰዓቱ በርካታ ኢትዮጵያኖች ሲገልጹትም ተስተውሏል። ታዲያስ ለረጅም ዓመታት በምድር አሜሪካ ቆይቶ ነበር። በመሀሉ ባልተጠበቀ ጊዜና ሰዓት አንድ ኢትዮጵያዊ አንተ የወያኔ ደጋፊ ነህ፣ የወያኔ ቲፎዞ ነ በማለትም ማህበራዊ ሚዲያ ላይ ስቃውም አትቅረጽኝ ያለ በግድ ቀርጾ መለጠፉም የምታወስ ነው። ከዛ ወዲህ አርቲስት ሰለሞን በህዝብ ዘንድ ከፍተኛ ፖለቲከኛ ነው በማለትም የሚወዱት አድናቂዎቹ እንዴት ወያኔን ይደግፋል በማለትም ተቃውሞ ማሰማት ጀመሩ። ይህ ቪዲዮ ነው አርቲስት ሰለሞን ተካልኝ ወደ ማህበራዊ ሚዲያ እንደመጣና ከዛም ብሽሽቅ ፖለቲካ ውስጥ እንዲገባ የዳረገው በማለት ነው በርካቶቹ የገለጹ ያሉት። በቲክታክ አካውንቱ እየመጣ በተለይ ሀገር ውስጥ ያለው በአማራ ክልልና በትግራይ ክልል ያሉት ወሰን አካባቢ ውዝግብ ከምነሳባቸው ስፍራዎች መካከል ወልቃይት ጠገዴ፣ ራያ አካባቢ ባሉት ጉዳዮች ዙሪያም ሀሳቡን ሲያቀርብና ከፍተኛ ትችት ሲያደርግ አልፎም ደግሞም የትግራይ ግዛት ነው በማለትም ከፍተኛ የስድብ ቃላቶችንም ሲወረውር እንደነበረ ነው በማለት በርካቶቹ ሲገልጹም ተስተውሏል። በተለይ ደግሞ ፋኖን የሚገልጽበት መንገድም ልክ አይደለም በማለት በርካቶቹ ሀሳባቸውን ሲያነሱ ከፊሎቹ ደግሞ የደገፉም አሉ። በዛው ልክ ሰለሞን ተካልኝ የተለያዩ ዘፈኖችን ይስራል። በጣም የሚገርሙ አሁንም አብዛኛው ስራዎችን ዘፈኖችን የምሰራው በአማርኛ ነው። በተለይ ደግሞ በጣም ተወዳጅነት ያደረገለትም እንዲሆንም በህዝብ ዘንድ ከፍተኛ ተቀባይነት ያመጣውም የአማራ ተወላጆች ናቸው፣ በማለትም በርካቶቹም ስገልጾ ተስተውሏል። በተለይ ሁሉም ዜሮ ዜሮ የሚለው ምን ያህል የኢትዮጵያ ሕዝብ አንድነት እንደሚያስፈልገው ጭምርም የገለጸበት መንገድ በጣም እጅግ የሚገርምና ልዩ እንደነበረ ጭምርም ነው በርካቶቹ ስገልጹ የነበሩት። ታዲያ ኋላ ግን ፖለቲካ ውስጥ መግባቱ የበርካቶችን ልብ እንደነበረ ጭምርም ነው። ምክንያቱም በርካቶች ይወዱት ነበረ። ንጹህ ኢትዮጵያዊ ነው ከትግሬም ከአማራም ከሁሉም ወገንተኝነት ወጥቶ አንድ ኢትዮጵያን የሚያይ በፍቅር በእኩልነት የሚያይ አርቲስት ነው ብለን ሲንጠብቅ እንዴት እሱ ወገንተኛ ሆኖ ወደ አንድ ጎን አድልቶ ይመጣል? በማለትም በርካቶቹ ሀዘናቸውን ስገልጾም የተስተዋለው አርቲስት ሰለሞን ተካለኝ አብዛኛው ስራዎቹ የመጀመሪያ ዘፈኖቹ በህዝብ ዘንድ ተወዳጅነት አግኝቶለታል። ከቁጥር አንድ ዘፈን በኋላም በብዙ ሚዲያ ላይ ሳይቀርብ መቆየቱም የሚታወስ ነው። ግን ከአድማጭ ጆሮ ጠፍቶ አያውቅም። ምክንያቱም የሰራው ስራ ብቃቱን ሳናደንቅ አናልፍም በማለት በርካቶች ፖለቲካ ልዩነት ብኖርም እንኳን ዘፈኑን ሲሰሙና አሁንም በሱ ዘፈን ሲመሰጡም ይስተዋላል። አርቲስት ሰለሞን ተካልኝ አብዛኛው ያሰበው የአማራ ተወላጅ ነው ብሎ ነበር። ያሰበው እንዳልሆነ ጭምርም ነው የኋላ ኋላም ወጥቶ የገለጸው። በተለይ ደግሞ ከሰሜኑ ጦርነት በኋላ ነበር በጣም ሰው እይታ ውስጥ የገባው። ፖለቲካ ውስጥም አምድሮ መታገል የጀምረው በማለትም በርካቶች ይገልጹታል። አርቲስት ሰለሞን ተካልኝ በማህበራዊ ሚዲያ ላይ የመጣ በሚገርም ድምፁ እያለ ግን የሚዘፍነው የማይሆን ነገር ነው በማለት በርካቶቹም የገለጹ ናቸው። ምክንያቱም ድምፁ ለብሽሽቅ ሳይሆን ለአንድነት፣ ለፍቅር እንዴት መቻቻል ጠፋ ማለት ዙሪያ እንዴት ፍቅር ጠፋ በሚሉ ዙሪያ ድምፁን መጠቀም እየቻለ እሱ ግን ስለ ልዩነት ስለ መንደር ብሽሽቅ ለምን እንደዚህ ዘፈነ በማለትም በርካቶቹም በአዘን ስገልጹ ነበር። አርቲስት ሰለሞን ተካለኝ ከመሞቱ በፊት በጣም ባልተጠበቀ ጊዜና ሰዓት የመጨረሻ ፖስቱ እንደሆነም በርካቶቹ እየገለጹ ናቸው። ከምኖርበት ከአትላንታ ከተማ አስር ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይቻለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናውቅም። አዎ ህይወት አጭር ናት። ግን አርቲስት ሰለሞን ተካልኝ ባለው ፖለቲካ ውስጥ ሳይገባ እንደተከበረና እንደተወደደ ቢያልፍ ምን ያህል ኢትዮጵያኖች ያለቅሱለትና ምን ያህል ኢትዮጵያኖች ለለሱ ማሰብ እንደምችሉ ያሳይ ነበር። ለወደፊቱም ኢትዮጵያውያን ምርጥ ድምፃውያኖች ተርታ ይገባ ነበር በማለትም ነው በርካቶች እየገለጹ ያሉት። አሁን ግን ከግማሽ በላይ ኢትዮጵያኖች እሱ ላይ ተቃውሞ ያነሱበት ጉዳይም ነው። በዛው ልክ ደግሞ ሰለሞን ተካልኝን የሚደግፉና አስተሳሰቡ፣ አመለካከቱ ልክ ነው ሚዛናዊ ነው በማለትም የሚደግፉትም እንዳልጠፉ ሁሉ በዛው ልክ ደግሞ ተቃራኒዎችም እንዳልጠፉ የአደባባይ መረጃዎች ናቸው። ከዛም ይህ የተነሳ ነው በርካታ ኢትዮጵያኖች አሁን አርቲስት ሰለሞን ተካልኝን ምን አለ ፖለቲካ ውስጥ ባናቀው በተለይ ከ2010 ወዲህ ምን አለ በፖለቲካ በተለያዩ ነገሮች ሚዲያ ላይ ባይታይ ብቻ እንደተከበረና እንደተወደደ ቢያልፍ ምንኛ ደስተኞችንን በማለት በርካቶቹ ሀዘናቸውን እየገለጹ እንባ የተናነቃቸው አርቲስት ሰለሞን ተካልኝ እኛ እንደዚህ ለአንድ ወገን ያደላል ብለን አልጠበቅንም፣ በማለትም ሀሳባቸውን እያቀረቡ እንደሚገኙ ጀምረም የአደባባይ መረጃ ነው። ግን ከፊሎች ደግሞ አብዛኞቹ ማለት ይቻላል በጣም እንደሚወዱት እንደሚያደርጉትና እንደሚያከብሩት የሀሳብ ልዩነቱንም ወደ ጎን በመተው በማለፉ ግን አብዛኞቹ ኢትዮጵያኖች እንዳዘኑ ጭምርም ነው። አብዛኞቹ ኢትዮጵያኖች በፖለቲካ ልዩነት ትላንትና ብጠሉትም ዛሬ ግን በማለፉ እጅግ ልባቸው እንደተሰበረ ጭምርም ነው። በተለይ የሰራዋቸው ስራዎች በጣም እጅግ አሳዛኝና ልብ የምነኩ እንደሆኑ ጭምርም የአደባባይ መረጃዎች ናቸው። አርቲስት ሰለሞን ተካልኝ በርካቶች እየገለጹ ያሉት ብቃቱን ሳናደንቀው አናልፍም፣ የምን ጊዜ ምርጥ ድምፃውያኖች መካከልም አንዱ ነው በማለትም ነው እሱን የገለጹት። ምክንያቱም የዘፈ በት የድምፁ በጣም በሚገርም ሁኔታ ዘፈኖችን ቅላጽው ራሱ በጣም የሚገርም የምጠቀማቸው ቴክኒኮች እጅግ የሚደነቅ እንደሆነ ጭምርም ነው። በጣም በርካታ ኢትዮጵያኖችም የገለጹ ያሉት ከዚህ በፊትም የተሰደደበት ዋነኛው ምክንያትም በፖለቲካ ምክንያት እንደሆነ ጭምርም የወጡት መረጃዎችና የአደባባይ እውነታዎች እንደሚያሳዩት ጭምርም ነው። በርካቶቹም የገለጹልን አጠቃላይ ያን በማስመልከትም ነው የአርቲስት ሰለሞን ተካልኝ ያልተጠበቀ ባልተጠበቀ ጊዜና ሰዓት ህልፈቱ በርካቶችን እንዳሳዘነና ልብ እንደሰበረ ጭምረም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ፣ ከሚኪታ ቦርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎችን ያግኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጣጥር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።